አሰላሙ ዓሌይኩም ወረህመቱላሂ ወበረካቱሁ። ድና እየተከበራችሁ ውድ የእስላም ልጆች እንኳን አደረሳችሁ ለተከበረው ለሮመዳን ወር ማለት ነው። በምለው አለም የምትገኙ ሙስሊም እህቶች፣ ወንድሞች እንኳን አደረሳችሁ። ላለው ትንሽ ግጥም በህታችሁ ማለት ነው ብስሚላህ እንግዲህ ማለት ነው የግጥሙ ርዕስ ረመዳን መጣ ሮመዳን መጣ፣ ታላቁ ወራችን መራራ ቆቀርቶ አንድ ሁልባችን። ሮመዳን መጣ ረህመት ተሸክሞ፣ ከቶ ማንስ ሲሆን የሚጠብቀው ጸባውን አርሞ። ረመዳን መጣ ይህው አመት ዙሮ፣ ቀናት ሳምንታትን ወራት አስቆጥሮ። አላህ ለባሮቹ ካለው አዘኔታ አፉርሳን ያመቻቻል በጊዜ በቦታ። ከእነዚህ ፉርሳ ከእነዚህ ድሎች አንዱ አከቦናል። ንቁ ያላህ ባሮች መጥቷል ፊት ለፊት እየገሰገሰ ታላቁ እንግዳችን ሊገባ ደረሰ። አላህ ባሮቹ ወዶ ያጸደቀው ሂዶ እስከሚመጣ ከልቁ የሚናፈቀው ከዘካ ቀጥሎ ጌታችን ያዘዘን አራተኛ፣ ኦርኩን ነው የኢስላም ማዕዘን ነቢዩ የጾሙት ነቢዩ የጾሙት መንስፈርቱን መስፈርቱን ጠብቀው ሰለፎቻችንም በክብር ያላቁት፣ በስድስት ወር ቅርበት የሚጠባበቁት ክብርና ማዕረጉን በጥልቀት የሚያውቁት ይህ ነው ሮመዳን የሁሉ የሁሉ እንግዳ የኢስላም ማዕዘን ጠንካራው እንግዳ፣ ከወንጀል ርቆ ኢባዳን ለማብዛት፣ ከሰፊው ረህመቱ ሸምቶ ለመውጣት። በሉ ተዘጋጁ በንቃት ጠብቁት፣ ከእዝነቱ ለማፈስ ከሁኑ ታጠቁ።

ሌይል ሶላታችን ወገብን በማሳር ቁርአን በመቅራት በቆንጆ ተደቡር ዱዓ እና ሰደቃ ሁሉን በማዘውተር ጀነትን እንግዛ ያችን ውድ ሀገር፣ ጀነትን እንግዛ ያችን ውድ ሀገር። ተውበትን በማድረግ ላለፉት ወንጀሎች በኸይር እንዲያልፉ ቀሪ የእድሜ ቀኖች

እስለምና እምነት ተከታዮች አላ እንግዲህ ለተከበረው ወር ላደረሰን ጌታ አልሐምዱ ሊላ ረብልዓለሚን በማለት አመስጋኞችና ሀቀኞች ሁነን እንግዲህ ረመዳናችንን በዒባዳ አላን በማስታወስ እንግዲህ እንድናልፈው እንሻ እማዘናለሁ ማለት ነው ሁላችሁም እንግዲህ አዲስ ጀማሪ ነኝቶቢን ሰብስክራይብ በማድረግ አበረታቱኝ ማለት ነው ኢንሻአላህ እንግዲህ ጾመው ከሚጠቀሙት ባሮቹ ያድርገን ከአመት ወደ አመት ደግሞ ያሸጋገረን ጌታ አልহামዱሊላህ ብለን እንግዲህ ኢንሻአላህ ለቀጣይ ማመድ ደግሞ ደርሰን እንዋሪ ሆነን ኢንሻአላህ ቤተሰብ ጋር አላህ ምን ያድርገን ዱዓ ነው እንግዲህ፣ ሁላችንም በያለንበት በዱዓ እንረሳሳ። ሀባይቢ ኢንሻአላህ እንግዲህ ሁሉም ነገር ያልፋን። ያው እዝነትን መለመን ነው እኛ ያለብን፣ እንግዲህ በአላህ ተስፋ አለመቁረጥ ነው። ኢንሻአላህ ሄደን ደሞ ቤተሰብ ጋር ምን ጾም ሊሆን ይችላል። ኢንሻአላህ አላህ በታችኛ ዱዓ ማድረግ እና ያው ያ አላህን መንገድ እንግዲህ አለ ጾማችንን እንግዲህ እሱ በፈቀደው መልኩ መጾምና ዱዓ ማድረግ ሰደቃ መሰደቅ ኢንሻአላህ ነው ማለት ነው፣ እኛ እንግዲህ ያለብን ነው። ከአላህ በታች ሁሉም ነገር ኢንሻአላህ ይስተካከላን። አላህ ሀገራችንን ደግሞ ሰላም አድርጎት በሀገራችን ሄደን የምንጾም ቤተሰብ ጋራ አላህ የምንገናኝ አድርጎን ኢንሻአላህ ደግሞ እንሻአላህ በቤተሰብ ጋር ሆነን የምንጾመው በቤታችን፣ እንሻላ አልፎልን ሁሉም ነገር ተረት ተረት ሆኖ ደግሞ ስደት በቃ ብሏችን ብሎን እንሻአላ እንግዲህ ሀገራችንን የምንሄድ ደግሞ ያድርጋይን። አገራችንን አላህ ስብሃነ ወተዓላ እንግዲህ ከገባቸው ሙሲባ ነጻ ያውጣልን። ሁላችሁም መልካም ምኞታችሁን ግለጹልኝ ማለት ነው። እንሻላ እንግዲህ ሀገራችንን ሰላም አድርጎት ሄደን በሀገራችን ደግሞ የምንጾም እያድርገን ማለት ነው። የሰው ሀገር የሰው ነው እና ምንም የሚጠቅመው ነገር የለም። ብቻ አልሐምዱሊላህ ያው የቻልነውን ኑረን እና ብለን እስከ ዛሬ ኑረናን። ሰላም ለሀገራችን እያላችሁ ሁላችሁም ዱዐ አድርጉ። ሰግዳችሁ እንግዲህ ጹመንም ያው ከከሳሪዎች አያድርገን አላህ ጹመው ከሚጠቀሙት እያድርገን ማለት ነው። እንሻ አላህ እና ሁላችሁም በዱዓ እንተሳሰበይ ያለንበት አለ Subhanahu Ta'ala። እንግዲህ ሰላማችሁ በዚህ ትበልልኝ፣ አብሽሩ። በዱዓ እንረሳሳ። እንግዲህ ሀገራችንን ሰላም አድርጉት። ደሞ ኢንሻአላህ በሀገራችን ሂደን የምንጾም እኛም ሰላም ሆነን እንግዲህ እድሜና ጤና ሰአቱን በሀገራችን ሂደን ያው ስደት በቃ ብሎን ደግሞ የልባችን ተሳክቶ ሂደን የምንጾም ዞም ያድርገን ኢንሻአላህ። ያ ሁላችሁም በዱዐን ረሳሳ ዱዐ አድርጉ። የአላህ ህዝነት ረደት በረከት አይለያችሁ ነው የምለው ሀባይቢ። እንሻ አላ በዱዐን ረሳሳ። እንግዲህ ያው ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ላይክሸር በማድረግ ጀማሪ ነኝ አበረታቱኝ። እንሻ አላ ደግሞ እንሻአላ በሀገሬ ሂጄ ደግሞ እንሻአላ ጥሩ ጥሩ ነገሮችን እምሰራበት እንሻአላ እንግዲህ ያድርግልን አላህ ሱብሓነሁ ወተዓላ እንግዲህ የመጣው ነው ረመዳን ወር። አላህ ጽመው ከሚጠቀሙት ከተራቡት ሳይሆን ጽመው ከሚጠቀሙት ባሪያዎቹ ያድርገን። ዱዓ አድርጉ በየላችሁበት። አላህ ይጠበቃችሁ ከክፉ ነገር ሁሉ ይሰውራችሁ። ኢንሻአላ በዱዓ ነራሳ ሰሃባይ ቢ እንግዲህ ያው እኛ ያለብን ነው ዱዓ ማድረግ አላህ ባዘዘ መልኩ የታዘዝነውን ነገር መፈጸም ነው፣ ዱዓ ማድረግ ነው። እኛ ደግሞ ያስብነውን ዱዓ ስናደርግና እንግዲህ አላህ ባለመልኩ ስንታዘዝ ኢንሻአላህ ያስብነውና ያቀርነው ሁሉ ተሳክቶ አላህ ኢንሻአላህ ወደ ሀገራችን የሚመልሰን የሆነ ዱዓ አድርጉ እና ደግሞ ኢንሻአላህ በተከበረ ወር ሰደቃና ያው አንዳንድ መልካም ነገሮችን አብዞ ኢንሻአላህ አብዝታችሁ ተጠቀሙ ወላችኋለሁኝ። እንግዲህ ሁላችሁም ቪዲዮን እስከ መጨረሻው ውልኝ። ጀማሪ ነኝ አበረታቱኝ። ኢንሻአላህ ወዳችሁና ፈቅዳችሁ ደግሞ ስለምትከታተሉኝ ስለምታበረታቱኝ እህት ወንድሞቼ ሰላማችሁ ብዙት ይበልልኝ። ከልብ ነው፣ ምስጋና በጣም የላቀ ነው። አመሰግናለሁኝ። ክርስቲያን ወገኖችም እንግዲህ መልካም ወር ይሁንላችሁ። የእናንተም ጾም ነው መልካም ወር ይሆንላችሁ። አብሽሩ በእያለንበት እንግዲህ መላው የኢትዮጵያን ሕዝብ ፈጣሪ ይጠብቀን ከክፉ ነገር ወላሂ ይሰውረን። ኢንሻአላህ በዱዓን እንበርታ ነው የምለው። እንግዲህ ሀገራችን ደግሞ ሰላም ወርዶ እኛም በሀገራችን እንድንኖር ነው። እንግዲህ ያኔ ሁላችንም እንማጸነው ዱዓ የምናደርገው ለሀገራችን፣ ቆማችሁም ተቀምጣችሁም በጣም ዱዓ ያስፈልገን ሀገራችን የገባንችበት እንግዲህ መዘዙ አመታት ተቆጥረው ምን መፍትሄ የሌለው ነገር ነውና፣ ሁላችሁም በያላችሁበት እንግዲህ አላህ ይጠብቃችሁ። አላህ ይጠብቀን። የቤተሰብን ክፉ አያሰማን። ዱዓ አድርጉ። ሮመዳን ደሞ ጾመን አላህ ደሞ ጾመው ከተጠቀሙት አድርጎን ኢንሻ አላህ አጀራችንን ይጻፍልን፣ ሱጁዳችንን ይቀበለን። አላሁማ ይቀበል እንሻ አላህ ዱዓችንን ጾማችንን ስጁዳችንን እንሻላ ሁሉንም ተቀብሉን። ጠቃሚ ነገሮችን የምንሰራበት እንሻላ ተግባራዊ አድርገን ደግሞ ከጥሩ ደረጃ የምንደርስበት ይሁን ኢንሻአላህ። እንግዲህ ሁላችሁም እንኳን አደረሳችሁ ብያለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።